በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፀአት ምዕራፍ 23 ትክክለኛ ፍርድ። ሐሰተኛ ወሬ አትቀበል። የዓመፅ ምስክርም ትሆን ዘንድ ከዓመፀኛ ጋር ትቀመጥ። ለዓመፅ ከብዙ ሰው ጋር አንድ አትሁን፣ ፍርድንም ለማጣመም ከብዙ ሰው ጋር ትጨመር። በፍርድ ለድሃው አትራራ። የጠላት በሬ ወይም አህያ ጠፍቶ ብታገኘው ፈጽሞ መልስለት። የጠላት አህያ ከጭነቱ በታች ወድቆ ብታገኘው አትለፈው፣ ነገር ግን ከእርሱ ጋር ለማንሳት እርዳው። በፍርድ የድሃውን ፍርድ አታጣም። ካመጽም ፍርድ ሁሉ ራቅ። በደል የሌለበትና ጻድቅን አትግደል። ኃጢአተኛውንም በማማለጃ አታድን። መማለጃን አትቀበል። መማለጃ የአይነማዎችን አይን ያሳውራልና እውነተኛ ቃልንም ያጣምማልና። በስደተኛ ላይ ግፍ አታድርግ፣ እናንተ በግብፅ ምድር ስደተኞች ስለነበራችሁ የስደተኛ ነፍስ እንዴት እንደሆነች አውቃችኋልና። ሰባተኛ ዓመትና ሰባተኛ ቀን። ስድስት ዓመት ምድርን ዝራ፣ ፍሬዋንም ማግባ! በሰባተኛ ዓመት ግን ተዋት፣ አሳርፋት የሕዝቡ ድሆች ይበሉታል፣ እነርሱ ያስቀሩትንም የሜዳ እንስሳ ይብላ። እንዲሁም በወይንህና በወይራህ አድርግ። ስድስት ቀን ስራህን ሁሉ ስራ፣ በሬህም አህያም ያርፍ ዘንድ ለባሪያህም ልጅ ለመጻተኛ እረፍት ይሆን ዘንድ በሰባተኛ ቀን እረፍ። ያልኋችሁንም ነገር ሁሉ ጠብቁ። የሌሎችን አማልክት ስም አትጥሩ፣ ከአፋችሁም አይሰማ። ሶስቱ አበይት በዓላት። በአመት ሶስት ጊዜ በዓል አድርጉልኝ። የቂጣውን በዓል ጠብቆ፣ በአዲስ ወር ከግብፅ ምድር ወጥታችኋልና በዚህ ወር እንዳዘዝኳችሁ ሰባት ቀን ቂጣ ትበላላችሁ። በፊቴ ባዶ እጅህን አትታይ። በእርሻህም የምዘራትን የፍሬህን በኩር የመከር በዓል አመቱም ሲያልቅ ፍሬህን ከእርሻ ባከማቸ ጊዜ የመከር የመከርህ በዓል ጠብቅ። በዓመት ሶስት ጊዜ በአንተ ዘንድ ያለው ወንድ ሁሉ በአምላክህ በእግዚአብሔር ፊት ይታይ። የመስዋዕቴን ደም ከቦካ እንጀራ ጋር አትሰዋ። የበዓሌም ስብ እስኪነጋ ይደር። የምድርህን ፍሬ በኩራት ወደ አምላክህ ወደ እግዚአብሔር ቤት አምጣ። ጥቦትህን በእናት ወተት አትቀቅል። የተስፋዋን ምድር እንደሚወርሱ የተሰጠ ቃል ኪዳን። በመንገድ ይጠብቅህ ዘንድ ወዳዘጋጀውልህ ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እልካለሁ። እራስን ጠብቅ፣ ስማው፣ እምቢ አትበለው። ስሜ በእርሱ ስለሆነ ይቅር አይልህምና። አንተ ግን ቃሌን ብትሰማ፣ ያለውንም ሁሉ ብታደርግ፣ ጠላቶችህን እጠላቸዋለሁ፣ የሚቃወምንም እቃወማለሁ። መልአኬ በፊት ይሄዳልና ወደ አሞራውያን፣ ወደ ኬጤውያን፣ ወደ ፌርዛውያን፣ ወደ ከናናውያን፣ ወደ ጌርጌሳውያን፣ ወደ ኤዊያውያን፣ ወደ ኢያቡሳውያን ያገባሃል። እኔም አጠፋቸዋለሁ። ለአማልክቶቻቸው አትስገዱ፣ አታምልኳቸው፣ እንደ ስራቸው አትስሩ። ነገር ግን ፈጽመህ አፍርሳቸው። ምስሎቻቸውን ሰባብራችሁ አምላክን እግዚአብሔርን ታመልካለህ። እኔ እህልህን ወይንህን ውሃንም እባርካለሁ። በሽታንም በሽታንም ከአንተ አርቃለሁ። በምድርህ መካን ወይም የማይወልድ አይኖርም። የዘመን ቁጥር እሞላለሁ። በፊትም መፍራትን እሰዳለሁ። የምትሄድበት ህዝብ ሁሉ አስደነግጣለሁ ጥላቶች ሁሉ እንዲሸሹልህ አደርጋለሁ። በፊትህ ተረብ ተረብ እሰዳለሁ። አሞራውያን፣ እያውሳውያን፣ ከናናውያን፣ ኬጤውያን ከፊትህ ያባረሯቸዋል። ምድር በዳ እንዳትሆን የምድር አራዊትም እንዳይበዙብህ በአንድ ዓመት አላባረራቸውም። ነገር ግን እስክትበዛ ምድርንም እስክትወርስ ድረስ ጥቂት በጥቂት አባረራቸዋለሁ። ድንበርህን ከኤርትራ ባህር እስከ ፊሊስጤም ባህር ከምድር በዳ እስከ ታላቁ እስከ ኤፍራትስ ወንዝ ድረስ አሰፋለው። በምድር የሚኖሩትን በእጅህ ጥላለውና ከአንተም አስወጣቸዋለሁ። እነርሱና ከአማልክቶቻቸው ጋር ቃል ኪዳን አታድርግ። እኔን እንድትበድል እንዳያደርጉህ፣ በሀገር ላይም አይቀመጡ። አማልክቶቻቸውን ብታመልክ ወጥመድ ይሆንብሃልና። ምዕራፍ አራት እግዚአብሔር ቃል ኪዳኑን እንዳጸና። እግዚአብሔርም ሙሴን አለው አንተ፣ አሮንና ናዳብ፣ አብዩድም ከእስራኤል ሰባት ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቁም ለእግዚአብሔር ስገዱ። ሙሴ ብቻውን ወደ እግዚአብሔር ይቅረብ፣ እርሱ ግን እነርሱ ግን አይቅረቡ፣ ሕዝብም ከእርሱ ጋር አይውጡ። ሙሴም ገባ፣ ለሕዝቡም የእግዚአብሔርን ቃል ሁሉ ሥርዓቱንም ሁሉ ነገረ። ሕዝቡ ሁሉ በአንድ ድምፅ እግዚአብሔር የተናገራትን ቃሎች ሁሉ እንሰማለን እናደርጋለን ብለው መለሱ። ሙሴ የእግዚአብሔርን ቃል ጻፈ። ማለዳ ተነሳ፣ ከተራራው በታች መሠዊያን ሠራ። ዐሥራ ሁለት ድንጋዮችን ለዐሥራ ሁለቱ የእስራኤል ነገድ አቆመ። የእስራኤልም ልጆች ጎለምሶች ላከ የሚቃጠለውንም መሥዋዕት አቀረቡ፣ ለእግዚአብሔርም ስለ ድህነት መሥዋዕትን በሬዎቻቸውን። ሙሴ የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው፣ የደሙን እኩሌታ በመሠዊያው ረጨው። የቃል ኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እንሰማለን እናደርጋለን አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። የዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም ሆነ አለ። ሙሴም አሮንም ናዳብም አብዮድም ከእስራኤል ሰባ ሽማግሌዎች ወጡ። የእስራኤል አምላክ እግዚአብሔር የቆመበትን ቦታ አዩ። ከእግሩ በታች እንደ ሰማይ መልክ የሚያበራ እንደ ብሩ ሰንፔር ድንጋይ የሚመስል ወለል ነበር። የሚመስላቸው የሌለ የእስራኤል ምርጦች በእግዚአብሔር ቦታ ታይቱ ታዩ በሉም ጠጡም ሙሴ በሲና ተራራ ላይ እግዚአብሔር ሙሴን ወደ እኔ ወደ ተራራው ውጣ በዚህም ሁን እኔ የጻፍሁትን ሕግና ትእዛዝ የድንጋዩንም ጽላት እሰጥሃለሁ ህግንም ትሰራላችሁ አለው ሙሴም ከኢያሱ ጋር ተነሳ ወደ እግዚአብሔርም ተራራ ወጡ ሽማግሌዎችም ወደ እናንተ እስክንመለስ ድረስ በዚህ ቆዩን ግርግር አትበሉ አሮንና ኮሮም እነሆ ከእናንተ ጋር ናቸው፣ ነገርተኛ ቢኖር ወደ እነርሱ ሂዱ አሏቸው። ሙሴ ከኢያሱ ጋር ወደ ተራራው ወጣ። ደመና ተራራውን ሸፈነው፣ የእግዚአብሔር ክብር በሲና ተራራ ላይ ወረደ። ደመናውም ስድስት ቀን ሸፈነው። በሰባተኛ ቀን እግዚአብሔር ከደመናው ውስጥ ሙሴን ጠራው። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚቃጠል መስዋዕት ነበር። ሙሴ ወደ ደመናው ውስጥ ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ አርባ ቀን አርባ ሌሊትም ቆየ።